ነው። ታላቁ ሙፈሲር ይበጥለው ጠበሪ ነው ያለው። ኢብን ሻቅም ደግሞታል። ኢብን ሻም ባስተካከለው ላይ እኔ አይደለሁም ዳዴ የምትል ልጅን እንግዲህ የሞተው አንዳንዶቹ በስልሳ ነው ይላሉ። አንዳንዶቹ በ63 ነው የሞተው ይላሉ። አንዳንዶቹ በስልሳ አምስት ነው የሞተው ይላሉ። ሀዲሶቹ የተለያዩ ስለሆኑ ማለት ነው፣ ግጭቶች አለባቸው የፈለገ ይሁን በ63 አመት ሞተ፣ በ50 ሞተ፣ አይምን በ65 ሞተ። በዚህ እድሜ ላይ የሆነ ዳዴ የምትል ልጅን ስድን እሷን አገባለሁ ብሎ መመኘት ያጋንንታዊ ነው። ይህን ድፌ እንዳርጉ እናግቡና እኔ ሀዲሱን የሰደባችሁ ሀዲሱን ጣሉት፣ ቀዳችሁ ጣሉት። ሀዲሱን ቀደብጥል ደግሞ ቁራኑ ላይ እንመጣለን። ቁርአኑ ላይ ገና ፔሬድ ማየት ያልጀመሩ ህጻናትን አግብተ ወሲብ አድርገህ መፍታት ትችላለህ። ሚስትን በሚስት ቦታ መለወጥ ብትፈልግ ለምትለለወጠው ሴት ገንዘብ ስለሚል ሱራ 4 ሀያ ላይ ያቺን ህፃን ልጅ ፌስታል አድርገሃት ከዛ በኋላ ገንዘብ ሰጥተህ ብቻ መለወጥ ትችላለህ። እኔ አይደለሁም ያልኩት፣ አላህ ነው ያለው። ጠለቅ ላይ ማለት ነው። ሱረት ጠለቅ 24ን ክፈትላቸው። ከዛ የትኛው ሙፈሲር ይሄንኛውን እኔ እንዳልኩት ነው ያበራሩት። አዎ መፍታችን ነው እናደርጋለን። አንዳንዶቹማ ይሄ ጤና በቃ እንዴት እንደሚኮሩበት ማለት ነው የሚኮራሩበት አድርገው አስቀምጠውታል። እኔ አይደለሁም ሙፈሲሮች ናቸው የሰደቡ፣ ወዳጅ እኔ አይደለሁም እንዲህ ብሎ ሲነግረህ የሞተን እንስሳ ወሲብ ማድረግ ውዱ ያፈርሳል ላያፈርስም ብለህ እንዴት ትጠይቃለህ? እኔ አይደለሁም እኮ ያልኩት ይሄንን። ከዛ ፈተዋ ሲሰጡ ብልቱ ይቱ ድረስ ነው የገባው ብለው ፈተዋ ይሰጣሉ። ሙሉ ለሙሉ ነው፣ ትንሽ ነው፣ እኩል ቤታ ነው። ይሄ አጋንንታዊ ነው። ኦኬ፣ ሀጂ ታጥቦ ማድረግ ያለበት ሳይታጠብ የዛመት ማድረግ አለበት የለበትም። ኦኬ፣ ሕፃኗንስ አስገብቶ እስኬቱ ድረስ ማስገባት ይችላል? ይሄ ሴጣናዊን ነው። ሸሪያህን ሸሪዓን አመጣላለሁ። ሙፈሲሮችን ያስቀመጡት እኔ አይደለሁም እንደዛ ብለው ስድብ ከመሰለ ሙፈሲሮችን ስደባቸው። ይድና ነብየን ያደረገው ይሄንን። ኦኬ እንደዚህ ይላል አንብቦ እነዚያ ከሴቶች ከአደፍ ከወር አበባ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸውን ሶስት ወር ነው። እነዚያ ገና አደፍ ያላዩ ሴቶች ኢዳቸው እንደዚሁ ነው። የእርግዝና ባለቤቶች ጊዜያቸው እርጉዛቸው መውለድ ነው። አላህንም የሚፈሩ ሰው ከነገሩ ሁሉ ለእርሱ መገራትን ያደርግለታል። ኦኬ እንትባ አስመርልኝ። እነዚያም ገና አደፍን ያላዩ ገና አደፍን ያላዩትን እነማን ናቸው? የአንድ አመት ልትሆን ትችላለህ፣ የሁለት አመት፣ የሶስት ዓመት፣ የአራት አመት፣ የአምስት አመት። እነኚህን ወሲብ አድርጎ መፍታት ይቻላል። እነኝም ምን ማድረግ ይቻላል? ወሲም አድርገ መፍታት ይችላል። ይህ ጤናማ አይደለም። ይሄንኛው ኡስታዝ አሁን ይሄንኛውን ይክዳል ኖ፣ ኖ፣ አይቻልም፣ አይቻልም ይላል። አብሮት የሚቀመጠው ኡስታዝ ግን ይሄንኛውን ደግሞ ምን ብሎ እንደፈሰረው ላሰማችሁ። ኦኬ፣ እኔ ጋር አይታዩኝም። ጋዲና ባሮክ የሚባሉ ቴክስ መጣልኝ። ብሩኬም መጣል፣ ጋዲ ባሮክ ብሩክ መጥቷል። ብሩክ ከሻራቸው አንድ ቁጥር ዛፍልኝ

ኮሜንት አድርጉ። ያው እንደዛ ነው እንግዲህ ምን ታደገው። ኦኬ፣ አንተ መልሻ ላይ ይመስለኛል። አላ ይሰማል? ይሰማል። ድምጼ ይሰማል። አሪፍ

ሩኬ አንድ ቁጥር ይጻፍ። ደስተ ላይ በጣም ብዙ ስላለ አንድ ቁጥር ይጻፍ። ራዲቅ። አቤት። እንኳን ደህና መጣህ። እንኳን ደህና ቆየችኝ። መልካም። ሙስሊም ነህ? አዎ። መልካም። ጻን ጋብቻ ምን ትላለህ? በቅድሚያ መልዕክትህን። እንኳን ደህና ቆየኛል ያንን ያስተላለፍከው መልዕክት ደስ ብሎኛል። እንደማይቻል ነው ማም ነው እና ደግሞ የአንተ ሃይማኖት ምን እንደሆነ አይ እንደማይቻል ነው ክርስቲያን ስትል እሱ ያለው ሳይ ሙስሊም አንድ 67 ላይ ይገኛል፣ አንድ 67 ላይ ይገኛል። ክርስቲያኖች በቅድሚያ ግን አልመለስክልኝም፣ የተኩን አልመለስክልኝም። ሃይማኖት ምንድነው ስል ሃይማኖት መለስኩ ልህ አዎ ወደ ቶፒኩ አልመለስክልኝም። ምን እንደሆነ ካላወኩም እኮ አሁን እያዳመኩህ ነው። በአግባቡ አዳምጬሃለሁ። ልመለስልህ እኮ ነው። መልስልህ ልክ እኔ አንተን እንዳልጠየቅኩህ ማለት ነው። አንተ ልክ እንደ ሰውኛ አስተሳሰብ በቅድሚያ ሰላምታን አቅርበልኛል፣ ትክክለኛ ሰውነት፣ ደስ ብሎኛል። ከዛ በኋላ ደግሞ ልክ ስም፣ ሃይማኖት ምንድን ነው እንዳልከ የመለስኩለት። አንተ ደግሞ ኔትወርክ እኔ ጋር ነው እሱ ጋር ነው፣ እየተቆራረጠ ያለው ኔትወርክ። ከዛ ያጠሰ ይሰማል፣ ይሰማል። አሁን ቶፒኩ ላይ እንግባና፣ ቶፒኩ ላይ እንግባና፣ ወደ ቶፒኩ ተመለስ። ቶፒኩ ላይ ስትመለስ መናገር አልፈለግህም ማለት ነው ያ ነገርኩ እኮ፣ ክርስቲያን አልኩ። ክርስቲያን ካልኩ በኋላ ምንድን ነው እሱ? ክርስቲያን ሲባል ነኝ እንዲህ ነኝ መጥቀስ አለብህ። ለምሳሌ አንተው አንተ ዋቢያነ ሀባሽ ነ የትኛው ሴክት ውስጥ ነህ ብዬ አልጠየቅኩማ። እንደዛ ብጠይቀኝ ደስ ይለኛል። እሺ፣ ከየትኛው ሴክት? እኔ እዛ ላይ ለመከፋፈል የደረስኩ ሰው ሳልሆን ሙስሊም ብቻ ነኝ። እኔ ምን ክርስቲያን ነኝ፣ በቃ አላፍርበትም። ክርስቲያን ነኝ። እንደገና ደግሞ ኦርቶዶክስ ነኝ ብል ደግሞ አላፍርም። አንድ ላስረዳ እሱን። ኦርቶዶክስ ነኝ ስል ምን እያልኩ ነው? እውነት ላይ ቆምኩ ማለት ነው። ይህንን ትንቢተ ኤርምያስ ምዕራፍ ስድስት ቁጥር አስራ ስድስት ላይ ኖ በመንገድ ላይ ቁሙ እግዚአብሔር እንዲላል። ኖ በመንገድ ላይ ቁሙ፣ እውነትን ሁሉ ፈልጉ፣ በሷም ላይ ሂዱ። አብዛኞቿ እንሄድባትም አሉ፣ ልክ እንደ ሙስሊሞች ማለት ነው። ለእናንተ ግን ለነፍሳችሁ እረፍት ታገኛላችሁ ይላል። እረፍት ያለባት መንገድን ቆመን እንድንፈልግ፣ በእሷም ላይ እንድንሄድ መጽሐፍ ስለሚያዘን ምን ይለናል? በእውነት ላይ በዛች በመንገድ ላይ ሄዱ ይለናል። ያቺ መንገድ ይሁዳ ምዕራፍ አንድ ቁጥር ሶስት አካባቢ ላይ ለአባቱ የቀድሞ ስለተሰጠች ስለዛች አንዲት ሃይማኖት እንድንጋደል እሷን ብቻ አጥብቀን እንድንይዛት ይነግረናል ይህንን ደግሞ ሐዋርያ ቅዱስ ጳውሎስ በኤፌሶን መልክቶ አይ ቲንክ ምዕራፍ አራት ቁጥር አምስት ይመስለኛል አንድ ጌታ አንድ ጥምቀት አንዲት ሃይማኖት ብሎ ይነግራል ያቺ ምንድናች የአንድ መንገድ አንዲት የተባለች ምንድነች አንድ ሃይማኖት ነች አንድ ሃይማኖት ያቺ ደግሞ ምንድነች እሷ እውነት ነች ህይወት ነች መንገድ ነች ያቺ ደግሞ ምንድነች ያ መንገድ ምንድን ነው ያ እውነት ምንድን ነው የሚለውን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ከቁጥር አንድ ጀምሮ ስታነበው እኔ ብሄድ ወደ ስፍራን አዘጋጅላችኋለሁ ይላል። ወደ ሄድ ከዛም ወደ ራሱ እንደሚወስደን ይነግራል። እና ቁጥር 6 ላይ እውነት፣ ህይወት፣ መንገድ እኔ ነኝ ይላል። ቅድም ምን ብሎናል? በመንገድ ላይ ቁሙ፣ ቀጥተኛዋ መንገድ ያዙ አለንና ከዛስ ያ ቀጥተኛው መንገድ ማን ነው ብለን ስንል ክርስቶስ ነው። በአዲስ ኪዳን ተገለጠ። እውነት ነው ደግሞ፣ ዝም ብሎ መንገድ አይደለም፣ እውነት የሆነ መንገድ ያ እውነት የሆነው መንገድ ደግሞ ምንድን ነው? ወደ ህይወት የሚወስድ ያ ወደ ህይወት መውሰድ ሳይሆን ራሱም ደግሞ ህይወት የሆነ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ የዘላለም ህይወት ያገኛል፣ አለ። ቢሞት እንኳን ሕያው ይሆናል። የሚያምንብኝ ህይወት አለው። ሰው ብታምንበት ህይወት አለ ማለት ነው። በልጁ ቢያምን የዘላለም ህይወት ስለሚሰጠው ማለት ነው። ቢሞት እንኳን ሕያው ይሆናል። ስለዚህ ካመንክበት ያው ትሆናለህ፣ በዛ እውነት በሆነ መንገድ ላይ ማለት ነው። ሱረቱ ፈትያ አያ 6 ላይ ግን ስታነብ፣ ቁጥር 6 ማለት ነው። ሱረቱ ፈትያ የመጀመሪያው ሱራ ማለት ነው። አላህ ግን መንገድ ጠፍቶበት ቀጥተኛውን መንገድ ምራን ይላል። ክርስቶስ ደግሞ እኔ ነኝ መንገዱ ይላል። ሱራ 34 አያ 24 ላይ ደግሞ እኔም እናንተ ወይንኛ፣ ወይን እናንተ በተሳሳተ መንገድ ውስጥ ናችሁ በላቸው ይላል። ማ አላህ ነቢዩን እንዴት እንደዚህ ይላል? አላ ምን ነክቶት ነው? አስቀድሞ ምን ብሎ ጸለየ? ቀጥተኛው መንገድ ምራን ብሎ ጸለየ። ቆየታለና ደግሞ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን አለ። ሱራ 34 24ኛው አያ ሱራ 46 ቁጥር 9 ላይ ደግሞ በኔም በእናንተም ላይ ምን እንደሚደረግ አላቅም አለ። ጉዞ ካስጀመረ መንገድ ከሄደ በኋላ መንገድ ጠፋበትና በኔም በእናንተም ላይ ከዚህ በኋላ ምን እንደሚደረግ አላቅም ማለ። ሱራ 19 ሰባ አንደኛውን ሀያ ስናነብ ደግሞ ሁላችሁም ከዛ በኋላስ ወደ ጋሃነም ወራጅ ናችሁ አለን። ሁላችሁም ወደ እሷ ትወርዳላችሁ፣ መውረዱ ከጌታችሁ የተረጋገጠ ሲሆን አንዳችሁም አቀርቡም አለ። ይህ መንገድ አንፈልገው። ትክክለኛው መንገድ ምን ይባላል? ክርስቶስ ይባላል። በዛ መንገድ ላይ ቆምኩ ነኝ። ስለዚህ ኦርቶዶክስ ነኝ ስል ቀጥተኛ መንገድ ላይ አለው እያልኩ ነው። ኤኒዌስ ወደ ቶፒኩ እንመለስና ጠለቅ ላይ ወይንም የፍች ምዕራፍ ላይ አራት ላይ ፔሬድ ያላዩትን ወሲብ አድርጎ መፍታት ይቻላል ይላል ቁርአኑ። ይህንን እንዴት ታየዋለህ? ቀጥር ፔሬድ ያላዩትን ወሲብ አድርጎ መፍታት እንዴት ታየዋለህ? ቶሎ ማይመልሱ ከሆነ ይውረዱ፣ ሪፖርት ላያደርጉ ስለሚችሉ ቶሎ መልሱ ጋይስ። ነስረዲ ነስረዲ። አቤት። ሰላም ነው እንዴት ነህ? አቤት አለን። አግብታል? አው አግብቻለሁ። ኦኬ፣ የስንት አመት? ማለት አንድ ሁለት አመት ነው ነው አው የስንት አመት ሆናችኋል? ሳይሆን እንደ እስልምና ህጻን ልጅ ማግባት ይቻላል። ይሄን ታውቃለህ ማለት? ራስን ልጅ ወይስ እንዴት? ነው ነው። የራሱ የዚና ልጅ ከሆነች ማግባት ይችላል። የራሱንም ልጅ የዚና ልጅ ከሆነች ጋቻ ውጫግባል እንደ ልጅ ስለማትቆጠር እሱ። ሳይሆን ኖርማሊ ሚስት ስታገባ የአምስት ዓመት የስድስት ዓመት ልጅን ማግባት ይቻላል። ይህንን ጤናማ ነው ትላለ? አይቻልም በእስልምና አይፈቀደም እንደዛ ያው ጊዜ እንትን ፔሪድ እንትን የምትልበት ጊዜ ያው ለትዳር የምትበቃበት ጊዜ አለ ራሱን ይቻለ ስለዚህ ህጻን ልጅን ማግባት አይቻልም ስንት አመት ነው ፔሪድ የምታየው ሰይድች ያው አብዛኛው ሴቶች እንደምትናቸው ይለያለ እንደ ሳይንሱ መሆን ነው ለምሳሌ ስናየው ቢያንስ ምቾት ካላት ወይ ከ9 አመት ልጀምር ትችላለች ግን አብዛኞቹ ደግሞ ከ11 ከ12 ዓመት በላይ ባለው ጊዜ ነው እንት የሚሉት ጊዜ አሁን ለምሳሌ አምስት አመት ስድስት አመት ህፃን ልጅ አግብታ ምን ልታረጋት ነው? ይሄ በእስልምናም አይፈቀድም። ፔሬድ አላየችንስ ማግባት ይቻላል?